እንኳን እንኳን ደስ አላችሁ የቢኒ አድናቂዎች ወዳጆች ማለት ነው። ቢኒዬ እንግዲህ አልታሰረም ማለት አልሞተም ማለት ነው። ባለፈው እንግዲህ በድንገት በመጣ ቴክስት አጎትህ ሞቷን ብለውት ነበር ዳግምን ማለት ነው። እንግዲህ ዛሬ ደግሞ ለጽ በተላከው መሰረት ያው አልሞተም ማለት ነው። ያው አጣሪ ያለ ቪዲዮ በሕይወት እንዳለ በደም ተለዋውሶ እንድታገተ የሚያሳይ ቪዲዮ ልከውላታ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከብራቸው የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንዴት ስቆያችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለው። ሰላማችሁ ብዝቲ በልሌ ማለት ነው። ውድና የተከበራችሁ ቤተሰቦች ለዚህ ቻና አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ሆኑ ይቀላቀሉ እላለሁ። ነባሮች ደግሞ ላይክ ሽር በማድረግ እንዲህ አበረታቱኝ በአክብሮ ትጠይቃለሁ ማለት ነው። ዛሬ እንግዲህ ላቸው የመጣው ክፍል 89ን ሐረግ ድራማን ነው ማለት ነው። እንግዲህ ባለፈው ሳምንት ቢኒ ሞተ አልሞተ እያን በመጣው ቴክስት ግራ ስንጋባ ነበረ። ቢኒ እንግዲህ አልሞተ ማለት ነው፣ በህይወት አለ ማለት ነው። እንግዲህ ዛሬ በሀሳብ ላይ እነ ናተን፣ እነ ቤዚቲ፣ እነ ሉላ፣ እነ ቤዛ ማለት ነው ሲጨነቁ እያለ አንድ ቴክስት መጥቶ በሕይወት እንዳለ የሚያሳይ ነበረ እና ቤዛም ህፂም ደንግጣ፣ በድንገት እየሳቀች እያለቀሰች እህቴ ምን ሆነች ነው? ምንድን ነው ነገሩስ? ያስረጅን ሲለዋት፣ ምክንያቱም እነሱ ያሰቡ ጭንቅላቷ የተነካና ያበደች ነበረ። እሷ ግን የምታለቅ ሰው የደስታ ለቅሶ ነበረ። ስልኩንም በመቀበል ናት ያን ስልኩን ሲያየው ወንድ ጓደኛው በህይወት እንዳለ የሚያሳይ ነበረና ይህን ያደረገበትን ሰውዬው ዋጋውን ሰጠዋለሁ እያለም ሲል እኔ ካሁን ይህን ያደረገው ሳይሆን የሚያሳስበኝ በሕይወት መኖሩ ስለሆነ እባክህ ወንድሜ አንድ ሁለት አዋልልኝ ለቢኒ የሚደርስለት ዘመድም ሆነ ወዳጅም የለም። እባክህ ድረስለትና ቢኒዬን አምጣልኝ ብላለች። እሷም እሱም ግዴታዬ ነው፣ ቢኒ ለእኔም ጓደኛዬ ነው። አንቺ ብቻ ተረጋጊ አትጨነቂብኝ በማለት ናትያን ለእህቱ የነገራትን፣ ቤዝቲም ተመስገን ነው ዋናው መገኘቱ ነው ብላለች። ሉላም እንግዲህ እዛው የተኛችበት ሆና ምንድን ነው ምናምን እያለች እየጠየቀ መልስም ሳይሰጧት፣ ደስታቸው ደስታ ነው በማለት ትተዋት ይሄዳሉ ማለት ነው። በድንገትም ደውላ ለዳግም በህይወት አጎቱ እንዳለ እና ለገኒም እንዲያበስራት ትነግረዋለች ማለት ነው። ገኒ በተነገራት የቢኔ ሞት ሉላ በነገረቻት መሰረት ፌንት ሰርታ ማውራትም መንቀሳቀስም ማችልም ያው አልጋ ላይ ተኝታለች። ሐኪም ቤትም ሄዳ መድኃኒቷን እየወሰደች ነው ማለት ነው። እዛ ተቀምጣ ተኝታ እያለ ዳግም ቢነግራትም እሷ ግን ምንም አታወራ፣ ምንም አትልም። አይኖቿ እንባ ከማፍሰስ ውጭ ምንም ልትለው አልቻለችም ማለት ነው። ዛሬ እንግዲህ በዛ የተነሳ በዛ የተነሳ መሰረት እንግዲህ በጣም ስለጨነቀኝና ስለጠበበኝ ወደ እኔ መተሽ ብናለበት ብታረጋግኝ ብሎ ዳግም ሲጠይቃትም፣ ወንድሜ እኔ ለራሴ ስላተረጋጋው ሊፈቅድልኝ አይችሉም። እኔ ግን በድጋሚ እንደምንም ብያረጋግቼ ወንድሜ ለመምጣት ሞክራለሁ ብላለች ማለት ነው። በሱ መሰረት ወደ ቤት ትሄድና ትነግረዋለች ማለት ነው። አይዞ ወንድም አጎት በህይወት አለ ግግንን ምታጽናናት ላይ በድንገት ግን ቴክስት ላክላታ እዛ ያለች። እሷም በጣም ትደነግጥና፣ ምንድን ነው እዚህ ምን ተፈጠር? ምንም አልተፈጠረም ግን መሄድ አለብኝ ትለውና ለዳግም ተቤት ትወጣለች። እሱም ዳግምን እሱም የዳግም ጓደኛ ወይም የያፌት ወይ ያክስት ልጅ ነበረ እና ነይ ብሎ የሆነ ቦታ ማንንም ሰው እንዳታስከቲ ብሎ ብቻውን ይቀጥራታል። ያገታገኘዋለች ቢኒን ከፈለግሽን የምልሽን ነገር ሁሉ መስማማት አለብሽ ብለዋለች። እሷም እያለቀሰ ምንድን ነው የምትፈልገው ከኛ በማለት ተጠቂል። ባለፈው የቀዳችሁኝን ድምፅ ድሌት እንድታደርግ ይፈልጋለሁ። የምለውን ሁሉ በስነ ስርዓት ካላደረግሽ አንድ ስልክ ጥሪ ብቻ ነው፣ የቢኒ ህይወት በእጄ ላይ ነው ይላታን ማለት ነው። እሷም እሺ ብላ እኔ እኔ ያልከኝን ሁሉ አደርጋለሁ፣ ቢኒዬን ግን እባክህ ምንም አታድርግ በማለት ተማጸናለች እሱም ያልሽ ያለሽበት ቦታ እንዳለሁ እንድታስብ ይፈልጋለሁ ስለዚህ ምንም ነገር አደርጋለሁ ብት የቢኒን ታጫዋለሽ ላታ እሷም ላ በሀሳቡ ተስማምታ ወደ ቤት እያለቀሰች እየሄደች ድንገት ደውልና ይፍራታ የት ነው ያለሽው? ፈልጌሽ ነበር፣ ቤት ልመጣ ነበር ትላለች። እሷም ውጭ እንደነበረች እና ውጭ ብንገናኝ ብትላትም እሷ ግን ግዴታ ቤት ነው መገናኘት ያለብን ትላትና እሺ ብላ ጽም በመስማማቷ መሰረት ወደ ቤት ትመጣለች ማለት ነው። ወደ ቤት መጣም እንግዲህ እሷ ያፌትና ናቲያን ወንድማማቾች ናቸው ብላ ስለምጠረጠር የፊትን ጸጉር ስላገኘች የዚህኛውንም ጸጉር ወስዳ ባለፈው በድንገት በመጣላት ገንዘብ ልታስመረምረው ወይም አስመርምራ ወንድማማቾች ናቸው ወይስ አይደሉም ብላ ለማወቅ ያክለው ማለት ነው። እሺ ብላ እየፈለገች እያለ ነው ማለት ነው። ደግሞ እንግዲህ ወደ ናታን እንመለስ ማለት ነው። ናቲያን እንግዲህ የባለፈው ያድራ እናት ማለት ነው፣ ትደውል እና ቶሎ እንዲመጣ ታዘዋለች። ምን ነው ልጅቷ ደህና አደለችም ወይ? ብሎ ቢጠይቃትም እሷ ደህና ናት፣ ግን ስራ ትፈልግ አልነበረም ወይ ብለው፣ አዎ እፈልጋለሁ፣ በጣም ነው የምፈልገ ወስድ ነው እና ወደ ቤት እንድትመጣና ሚናቴያን ጊዜ ንጾ ስለነበረ የኔ ቢጦ መስሎ መሄድ ስለፈለገ ልብስ ቀይሮ ወደዛ ያቀናን ማለት ነው። እንግዲህ እሷ የራሷ ሴራ አላት፣ የራሷ እንትን አለው። እሱም የራሱ ቅዳቅዶ ነው ደንቀራ ውስጥ ማለት እንትን ሊያስገባት የቻለው ማለት ነው። እንግዲህ ምን እንደሚፈጠር ወደፊት ምና ይሆናል። ግን እስካሁን ግን ያው የእንትና መሰቃየት፣ የቢኒ መሰቃየት ነው ያለው ማለት ነው። ቢኒ እንግዲህ በድጋሚ ምን ይላል ልቀቀይ ሲለውም አለቅህም ብሎታል ማለት ነው። ወንድ እንደዛ አይደለም ወንድ ከኋላ መጥቶ አይመታም አይደበድብም፣ ፊት ለፊት ነው ይለዋል። ትልቅ ነገር ተነገርኩ ብለህ ከሆነ በጣም ተሳስተሃን። እኔ ግን ምንም ብትል ምንም አለቅህም፣ የኔን ልዕልት ናት ያንተ ልዕልት ልኮን አችልም ብለ እሱም ያንተ ተሆነ በዱላ ሳይሆን በምክክር ሊሆን ይችላል እንደዚህ ብለ፣ ልታታለለኝ እንዳትሞክር ይለዋል ማለት ነው። በሀሳቡ ተስማምቶ እዛው እንግዲህ እያስፈራራው እንትን እያለው በድጋሚ ፎቶ አንስቶ ይልክላቸዋል ማለት ነው። እነሱም ተስፋ በመቁረጥ ስሜት ውስጥ ሆነው እሺ ብለው ዝም ይላሉ ማለት ነው። በድጋሚ ደግሞ በዚህም አዲስ የተዋወቀችው ጓደኛ ደውሎ ደብሮኛል መገናኘት ብንችል ቢላትም እሷም የምታውቀው ጓደኛ እሱም የምታውቀው ጓደኛ እንደሌለና የሚያማክረው ሰው እንደሌላት ባለፈው እንደነገረ እንደነገርኩሽ ነው ቢላትም፣ እኔ ግን ደብሮኛል ዛሬ መውጣት አልችልም ብትለውም፣ እሱ ግን ሰፈር ድረስ እመጣለሁ በማለት ወደ ቤቷ አቅንቷል ማለት ነው። እሷም እሺ ብላ ቤት ውስጥ ተቀምጣ ነበረ እያወሩ እያለ ድንገት እንትና እያለቀሰ ትመጣና፣ በቃ እንትን ማለት አለብን ትናለ። ግን እሷ ልሰማው በፍጹም አልፈቀደችም ነበርና ሉላ ብዙ እያወራች ነበረ። እሰ የራሱ ጉዳይ ነው ትላታለ። ቤዝቲ ማለት ነው። እፅም እያለቀሰች ወደ ቤት ትወጣለ። ምንድ ነው ብትለውም፣ ያው የቤታቸው ሚስጥር ማውጣትም ስላልፈለገ ቤዝቲ ምንም አይደለም በራሷ ጊዜ ትረጋጋለች ብለዋለች ማለት ነው። ቤዚቲን ለብዙ ጊዜ ሲያፈቅራት በልቡ እሷ ግን የማታቀው የሚያቃት እሱ ፍቅረኛው ማለት ነው። እሺ ብላ ወደ ቤት መጥቶ እያወሩ እየተጫዋጎቱ እያለ ድንገት ይፍራታ ትመጣለች። ይፍራታ ምክፍል ውስጥ ገብታ ትፈልጋለች ማለት ነው። ብትፈልግም ግን ያው የተወሰነ የማን ጸጉር እንደሆነም ታገኛለች። በዛ ላይም ባሏ ይመጣና ወደ ቤት ያጣታን ያፌትን ደግሞ መጥተው ፖሊሶች ይወስዱታል ማለት ነው። ፖሊሶች ሲወስዱት ለምንድን ነው ቢላቸውም የቢኒ መጥፋት ውስጥ እጅ አለበት ይሉታል። እሱም ምንም ነገር እንደማያውቅ ይነግሯቸውን አንድ ቀን እያደሩ መውጣት መስሉ አሁን እስር ቤት ዋጋ ትከፍላለህ ቢለውም ፖሊሱ እኔ ወንጀል አልሰራሁም እናንተ ስራ መስራታችሁን ስላልቻላችሁ ነው እንጂ ይላቸዋል ማለት ነው። ለማንኛውም ወደር ከምጠላህም ቢሮ መሄድ አለብህ ይለዋን። ቢሮ ሲሄዱም የሚናገሩትን እንደው ለመመርመር ቢሞክሩም እሱ ግን ምንም ነገር እንደማያውቅ ሲነግራቸው እሺ ብለው ምንም አላሉም። በሀሳባቸው በሀሳቡ ተስማምተው በቃ ብለው ወደ ቤት እንዲመለስ ያደርጉታን። ግን ሁሌ መመለስ አለ ብልሃል። ቢኒም በሕይወት እያለ ብታመጠው ይሻላል ብለህ እንኳም በሕይወት ሮሮ ሞቶ እንኳ ቢሆን ከጉድጓድ ውስጥ ቆፍሬ አመጣላችኋለሁ ብለህ ቆፍረህ እንኳን እንዳታስበው፣ ምክንያቱም በእሱ ሞተ ማለት አንተም እስር ቤት ነው መገኛ። ስለዚህ በሕይወት ብታመጣው ለአንተም ይሻልሃን ብሎታል ማለት ነው። እሱ ምንም ነገር እንዳዳ እንዳደረገ ስራቸውን መስራት እንዳቃታቸው እና የኔን እርዳታ የምጠይቁ ከሆነ ጠይቁ ብሏቸው እነሱ ምንም እርዳታ እየጠየቁ ሳይሆን ወንጀሉ ከአንተ ጋር ስላሳሰራህ ነው ብለውታል ማለት ነው ቤት እሱ እንደዛ ይሉታን ማለት ነው። ያንን ብትመሰለከተ ቤት ሲመጣ ፎክሮባቸው ቤት ሲመጣ እንግዲህ አላገኛትም ይፋታን ማለት ነው። እፉዬ እንግዲህ በጣም ተበሳጭታ አለች። ያው ያን እንድትሄድ እሱም በጣም ቤት ውስጥ ስላጣት የት ነው የምትሄጁ ብሎ ይበሳጫል። ነገኒም ጋር ስለሄደች በጣም ተናዶባታም ማለት ነው። እንግዲህ እሷም እየፈለገች ነው። ናትያንም ወደ ነዳራ እናት ቤት እየሄደ ነው ማለት ነው። ሚኪም ቢኒም እየተሰቃየ ነው። በመጨረሻም እንግዲህ ቢኒ ያፌት ማለት ነው የቦዲጋርዱ መጥቶ ቤት ማለት እንትናን ያገደው ማለት ቢኒን ያገደው ያኮት ህጅ ነው ይለዋል። እሱም በጣም ደንግጦ እንዴት ውሻ እንደዚህ ሊያደርግ ይችላል? እንዴት ከዳኛም ብሎ በመበሳጨት እያለ ፊልሙም ያበቃ ማለት ነው። ውድና የተከበራችሁ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቤተሰብ ይሁኑ። አዲስ ቪዲዮ ሲመጣ ሲለቅላችሁ እንዲደርስላችሁ ቅድሚያ ለእናንተ እንዲደርስ ባሮች፣ ደግሞ ላይክ፣ ሼር በማድረግ እባክዎት እንዲተባበሩን በአክብሮት እንጠይቃለን። ወዳችሁና ፈቅዳችሁ ስለምታዩን ከልብ ከልብ እናመሰግናለን። ምስጋና ከልብና ማለት ነው። ወዳጆቼ ለዛሬ ነበረ ቆይታ ይሄን ይመስላል። በዳግም ቪዲዮን እስከምንገናኝ ቸርሰን ብትወስድ ቸርቆዩ ማለት ነው። በድጋሚ ፍቅር ጎጆን ምርጫችሁ ስለምታደርጉ አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሳብ አስተያየት ካላችሁ ኮሜንት በማስቀመጥ በእኔም ላይ ሆነ በፊልሙ ላይ አስተያየት ካላችሁ እንዲህ ቢሆን ይሻላል እንደዚህ ቢያደርጉ ይሻላሉ ይሄ ቢሆን ይሻላል የምትሉት ነገር ካለ ኮሜንት ላይ አስቀምጡ። እኔ በድጋሚ እስከ አስተያየታችሁ እየላችሁ እመጣለሁ። ለዚህ በድጋሚ ቴንኪው ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ